ብዙ ሰርች አድርገናል። ከብዙዎች ጋር ቀደም ምስልም አንዳንድ ድርጅቶችን ዌብሳይታችን ለማሰራት ሞክረናል። እንደ አሸዋ ያስደስተን የለም። አሁን በፌዴራል ፖሊስ እየተጠበቀ ያለው ወደ 600 ድርጅቶች አሉ። እነዛን ድርጅቶች ወደ እኛ ለማሳለፍ እያሰቡ እያጠኑ ነው። እንደሚያሳልፉ እርግጠኞች ነን። በተለይ ከአሸዋ ቴክኖሎጂ ጋር ከሰራን እኛ ባለሙያም የለንም። ለዚህ ምን ምንድን ነው የምሰራ እስቲ ቲዋሩን ስሩልን አለና ቲዋሩም የተሰራው እዚህ ለመሸጥ ሌሎችን ለመጋበዝ ማለት ይንታቃላችሁ። እንዳንኤል አማካሪያችንም ነበራችሁ ማለት ነው። እንኳን ለዛሬ በቃ በእውነት በጣም ደስ የምለው በተለይ ዛሬ ሰረሞኒውን ስናከብር በደስታ ነው። ደግሞ እንኳን ደስ አለ አሸዋ ቴክኖሎጂ። ያው ከመጀመሪያው ወደ እናንተ ከማምጣታችን በፊት ብዙ ነገሮችን ሰርች አድርገናል። አቶ ዳንኤል ብዙ ተናግሯል። በእውነት አሸዋ ቴክኖሎጂ በወጣቶች የተሞላ በጣም በታዋቂ ልጆች የተሞላ የሚሰሩትን ያሰቡትን የሚፈጽሙ ድርጅት ናቸው እና ለራሳችሁ ስ ምስጋና ይህም ብዬ ያው ድርጅቱን ለማግኘት ቀደም ስል እንደነገርኳችሁ፣ ብዙ ሰርች አርገናል ከብዙዎች ጋር ቀደም ስልም አንዳንድ ድርጅቶችን ዌብሳይታችን ለማሰራትም ሞክረናል። እንደ አሸዋ ያስደሰተን የለም ለማለት ሳይሆን በተግባር ስለተቀየረን። እርቡ የኛ ድርጅት ያው መንግሥታዊ ልማት ድርጅት ነው፣ መንግሥት ነው ያቋቋመው። የምንሰራው በሰርቪስ ሴክተር ላይ ነው፣ በጥበቃና በጽዳት ላይ ግሪነሪ ላይ እንሰራለን፣ ውበት ላይ እንሰራለን። አሁን ወደ ኤክስፖርትም ለመግባት እያሰብን ነው፣ የውጭውንም ማለት ነው። ለዚህ ቅድም ስባል እንደነበረው ብዙ ነገር የስራ እድል ከመፍጠር አንጻር እንደ ሀገሪቱ ትልቅ ስራ ነው እየሰራን ያለ ነው። ከኮሜርሻል ኖሚኒስ ቀጥሎ ሁለተኛ ደረጃ ላይ ያለ ነው። የምገርማችሁ ፌዴራል ፖሊስ ሰርቪስ ላይ ከምሰጡት ኦልሞስት አራት መቶ አዲስ አበባ ውስጥ ብቻ አራት መቶ ድርጅቶች አሉ። ኦሮሚያ ላይ ወደ ሶስት መቶ ሀያ ድርጅቶች አሉ። እንደኛ አይነት የተመረጥነው ሁለት ድርጅቶች እኛና ኮሜርሻል ኖሚኒስ ነን። አሁን በፌዴራል ፖሊስ እየተጠበቀ ያለው ወደ ስድስት መቶ ድርጅቶች አሉ። እነዛን ድርጅቶች ወደ እኛ ለማሳለፍ እያሰቡ እያጠኑ ነው። እንደሚያሳልፉም እርግጠኞች ነን። በተለይ ከአሸዋ ቴክኖሎጂ ጋር ከሰራን ሁለተኛ ሳይሆን አንደኛ። ቴክኖሎጂው ያው ጊዜው የቴክኖሎጂ ነው። የሰው ኃይልን ለማስተዳደር ብዙ ማኑዋል አይቻልም። ፋይናንሻልን በማኑዋል እየሰራን ጥራት ያለው ቅድም ሲባል የነበረው ኤፊሽንት የሆነ ስራ ለመስራት አንችልም። ስለዚህ ቴክኖሎጂ የግድ አለምም ወደዚህ ነው። እንደ ሀገራችንም በተለይ ከፕራይም ሚኒስቴሩ ጀምሮ የትኛውን ሚኒስትሪ ማኑዋሊ እንዲሰራ አይፈልጉ። ጥራትን ለማምጣት ልማትን ለማምጣት በቴክኖሎጂ ካልተሰራ በስተቀር የትም መድረስ ስለማይቻል ማለት ነው። ስለዚህ እኛም የሰው ኃይልን ቅድም ሲባል የነበረው ስትጀምሩ ወደ 7000 አካባቢ ነው፣ 7500 አካባቢ ነው። ከኛ ጋር እየሰራችሁ ይህችን ወደ 78 ወር ላይ 9 ሚሊዮን 9000 አካባቢ ገብተናል። የሰው ሀይል ማለት ነው። በጀታችንም ይህን ያህል አድጓል። የሰው ሀይል እየጨመረ ሲመጣ በጀቱም ስለሚጨምር ማለት ነው። ስለዚህ ማንዋሊ መስራት ስለማንችል እንዴት ወደ ሲስተም እንቀይራለን ብለን ስናስብ አሸዋ ቴክኖሎጂን አማከር ነው እንፈልጋለን። ሙሏለች ሲያጨብጭቡላት በጣም ጎበዝ ልጅናት። ችግራችንን ነገርናት። ከዛ ይህን ችግርማ መፍታት የምንችለው እኛ ነን። ስለዚህ እኛ ባለሙያም የለንም። ስለዚህ ምን ምንድን ነው የምሰራ? እስቲ ተዋሩን ስሪልናል፣ ስሩልን ና ቲወሩም የተሰራው እዚህ ነው፣ ለመሸጥ ሌሎችን ለመጋበዝ ማለት ነው። ይህን ታውቃላችሁ ነው ዳንኤል፣ አማካሪያችንም ነበራችሁ ማለት ነው። ስለዚህ ተሰራ፣ ከዛ ያው ምስጢር አይሆን እና ለሌሎችም ሰጠን። እዚህ የተሰራ ማል ማለት አሸዋ ቴክኖሎጂ በብቃቱም በስራውም አመንበት። ስለዚህ የመጣውን ከእናንተ በታች ያመጡ ፋይናንሻል ያመጡ አሉ። ነገር ግን አልመረጥንም፤ ምክንያቱም የሚታየው ፋይናንሻሉ ብቻ ሳይሆን ኳሊቲም ጭምር መሆን ስላለበት፣ ኳሊቲ ስለምን መርጥ መረጥ፣ ናችሁ፣ ስራ ውስጥ ገባችሁ። የእኛ መኔጅመንት መቶ ፐርሰንት እርግጠኛ ነን፣ ይሄ እንደምሳካ እርግጠኛ ነን። መጥቶም አይቶ ስለነበር ማለት ነው። ስለዚህ ባለሙያ ስለሌለን፣ በእኛ በኩል ደግሞ ያው ከእናንተ ጋር ቋንቋ ለቋንቋ መናገር ስላለብን እኛ ምናልባት የምናወራው እና ከእናንተ ጋር ማች ማድረግ ስለማይችል ወጣት ልጅ አገኘን። ሆሊ ተረፈ አጨብጭቡለት። ከቀን በቀን መከታተል ጀመረ። ስለዚህ ስራው ተጠናቆ ዛሬ ለመዝጋው ስነ ስርዓት ላይ ደርሰናል ማለት ነው። አሁን ትልቁ ሲስተሙ ማሽኑ አልቋል። ሲስተሙ አልቋል ማለት ነው። ስለዚህ ትራንዚሽን ላይ ነን አሁን ያለነው። በዚህ ወር ዛሬ ሰኔ 14 አካባቢ ነው። በዚህ ወር ትራንዚሽኑን የዳታ ሚግሬሽኑን ሰርቨርም ትናንትና ኦልሬዲ ከፍለን ገዝተናል አግሪመንት ጨርሰናል በዚህ በሚቀሩት ወራቶች ከአዲስ ጋርም ተነጋግረናል። ለአዲስም አጨብጭቡለት። ስሪጆችን ይዘው እስከ መጨረሻው ከእኛ ጋር ስለነበረ የናዮሎጂ ትራንስፈርም ሲያደርግ ስለነበረ ማለት ነው። ለዚህ በዚህ በቀሩት ሁለት ሳምንት ምናምን ትራንዚሽን እንጨርሳለን። ከሐምሌ አንድ ቀን ጀምሮ ማኑዋል በቤታችን እንዲቆም ብለን ወስንናል። እንደ ማኔጅመንት ማለት ስለዚህ ታች ድረስ ታች ዲስትሪክቶቻችን ወደ 18 ናቸው፣ ሀገሪቱ ነው የምንሰራ። እዛ ያሉትን ትሬኒንግ ተሰጥቷቸዋል፣ ዋይፋይ ተገዝቶላቸዋል። ለሁሉም ማለት ነው፣ ኦልሞስት ሁሉም እየተዘጋጀ ያለው በዚህ ሲስተም ለመስራት ነው ማለት ነው። ሲስተም ውስጥ ስንገባ እንደኛ ኮስት እንቀንሳለን፣ ሌላው ተወዳድረን እንኳን ማሸነፍ እንችላለን። ፌዴራል ቅድም ስላነሳላቸው እንደነበረ ወደኛ እየመጣ ያለው በጣም ድርጅት ብዙ ድርጅቶች አሉ። ስድስት መቶ አሁን የምንሰራው ወደ ሰላሳ ሶስት አካባቢ ነው። ከስድስት መቶ እንኳን ዋና ዋናዎቹን አስቀርቶ ወደኛ ብልኩ ምናልባት ከሶስት መቶ አራት መቶ የማያንሱ ድርጅቶች ወደኛ ይመጣሉ ማለት ነው። ስለዚህ እነዚህን ሁሉ ኮምፒታንት ለማድረግ በቴክኖሎጂ መስራት አለብን እና በዚህ በትራንዚሽኑ ሰዓት ላይ የእናንተን ድጋፍ ቅድም ዳንኤል ያው አዲስም ቃል ገብቶልናል፣ ተጨማሪ መኔጅመንትም ቃል ገብቶልናል እና ቺ ትራንዚሽኑን ታውቃላችሁ። ኤፈርት ትፈልጋለች እና የናውሎጂ ትራንስፈር ማድረግ ታስፈልጋለች እና ይሄኛውን በጣም ታግዙን አላችሁ። ወደ ሲስተሙ ከገባን በኋላ ደግሞ እየሰራን ውጤት እናመጣለን ማለት ነው ምን ነበር ያን መጀመሪያ ሲጀመር ብሬ ነበር። እኛ የምንፈልገው ከእናንተ እናንተ የምትሰጡን ብር ሳይሆን ወይም ክፍያው ሳይሆን የኛ ትርፍ የእኛ ትርፍ እናንተ ማትረፋችሁ ነው፣ ወይም በዚህ ሲስተም ሰርታችሁ የእናንተ ሳቲስፋክሽን ነው ነው ያለ። ስለዚህ ያንን ሳቲስፋክሽን በቅርቡ እናገኛለን ብለን እናስባለን። ስለዚህ እኔ አሸዋ ቴክኖሎጂ የትም ሄደን ምስክሮች ነን። የትም ሄደን አሸዋ የድርጅቶችን ችግር የሚፈታ ችግር ፈቺዎች፣ ችግር ፈቺ ወጣቶች እና እውቀት ያላቸው ልጆች የተሰበሰቡበት ብለን እንመሰክራለን። ለዚህ ይደጉ ተመንደጉ፣ እግዚአብሔር ይባርካቸው።